በ2025 የአፍሪካ አስር ጠንካራ የአየር ኃይል ባለቤቶች። በአፍሪካ ሰማይ ላይ የበላይነቱን የያዘው ማን ነው? ኢትዮጵያስ በስንተኛ ደረጃ ተቀመጠች? የአፍሪካ ሰማይን የሚቆጣጠሩት የአህጉሪቱን ደህንነት የሚያስጠብቁት ሀያላን የአየር ኃይሎች የትኞቹ እንደሆኑ አስበው ያውቃሉ? እንግዲያውስ በትክክለኛው ቦታ ላይ ነዎት። በሰፊው የአፍሪካ አህጉር በርካታ ሀገራት ሉዓላዊነታቸውን ለማስከበር ቀጠናዊ ተጽዕኖአቸውን ለማስፋትና የሰላም ማስከበር ተልዕኮዎችን ለመደገፍ የአየር ኃይላቸውን በማጠናከር ላይ ከፍተኛ መዋለ ንዋይ ያፈሳሉ። እነዚህ አየር ኃይሎች እጅግ ዘመናዊ የጦር አውሮፕላኖችን በሚገባ የሰለጠኑ ፓይለቶችንና የላቀ የውጊያ ብቃትን የታጠቁ ናቸው። እነሆ ዛሬ በአፍሪካ ሰማይ ላይ የሚንሳፈፉትን አስር ታላላቅና ሃያላን የአየር ኃይል ያላቸውን የጦር መሳሪያ ብዛት የውጊያ ልምድና አስፈሪ ብቃታቸውን ከግምት ውስጥ በማስገባት ከዝቅተኛው ወደ ከፍተኛው ደረጃ ይዘንላችሁ ቀርበናል። ወደ አስሩ አስገራሚ የአየር ኃይሎች ዝርዝር ከመግባታችን በፊት ደረጃ አሰጣጣችን በጥብቅ መመዘኛዎች ላይ የተመሰረተ መሆኑን ልብ ማለት ያስፈልጋል። የዘመናዊ አውሮፕላኖች ብዛትና ጥራት፣ የቴክኖሎጂ ልቀት ደረጃ፣ የሰራተኞች ስልጠናና ብቃት እንዲሁም ለወታደራዊው ዘርፍ የሚመደብ በጀት ናቸው። እነዚህ ሁሉ ነገሮች ተደምረው የአንድን ሀገር የአየር ኃይል ጥንካሬ ሙሉ ምስል ይሰጡናል። እንግዲያውስ ጀርባውን ዘና አድርገው አይኖንና ጆሮን ይክፈቱ። ጉዟችንን በቁጥር 10 እንጀምራለን። በዝርዝራችን አስረኛ ደረጃ ላይ የሚገኘው የጋና አየር ኃይል ነው። ይህ ኃይል በዋናነት በትራንስፖርት በክትትልና በሀገር ውስጥ ደህንነት ላይ ያተኮረ ነው። ምንም እንኳን ውስን ቁጥር ያላቸው አውሮፕላኖች ቢኖሩትም የጋና አየር ኃይል በሰላም ማስከበር ተልእኮች፣ በአደጋ ጊዜ ምላሽና በድንበር ጥበቃ ስራዎች ላይ ቁልፍ ሚናን ይጫወታል። በቁጥር 9 ላይ የተቀመጠው ደግሞ የሴኔጋል አየር ኃይል ነው። በ1961 የተመሰረተው የሴኔጋል አየር ኃይል በአፍሪካ ውስጥ ካሉ አንጋፋና የተከበሩ የአየር ኃይሎች አንዱ ነው። ይህ ኃይል በትራንስፖርት በስለላና በተወሰነ ደረጃም በውጊያ ዘመቻዎች ላይ ያተኩራል። የሴኔጋል አየር ኃይል በሀገር ውስጥ ደህንነት በሰላም ማስከበርና በድንበር ቁጥጥር ላይ ወሳኝ ሚና በመጫወት ይታወቃል። ስምንተኛ የአንጎላ አየር ኃይል። ከአስከፊው የእርስ በርስ ጦርነት ማብቃት በኋላ አንጎላ ከነዳጅ ገቢዋ በመጠቀም የአየር ኃይሏን በከፍተኛ ደረጃ አጠናክራለች። የአንጎላ አየር ኃይል እጣፈንታ ከሀገሪቱ ደም አፋሳሽ ታሪክ ጋርም የተቆራኘ ነው። እንደ አውሮፓውያኑ አቆጣጠር በ1975 ከፖርቱጋል ቅኝ ግዛት ነፃ ከወጣች በኋላ አንጎላ ወዲያውኑ ወደ መራራ የእርስ በርስ ጦርነት ገባች። ይህ ጦርነት በቀዝቃዛው ጦርነት ወቅት የውክልና መድረክ በመሆኑ የሶቪየት ኅብረትና ኩባ መንግሥትን ሲደግፉ፣ አሜሪካና ደቡብ አፍሪካ ደግሞ አማጽያንን ይደግፉ ነበር። በዚህ ወቅት የአንጎላ አየር ኃይል በሶቪየት ሰራሽ ሚግጀቶችና ሄሊኮፕተሮች በመታገዝ በጦርነት ውስጥ ወሳኝ ሚናን ተጫውቷል። የኩባ ፓይለቶች ድጋፍም ነበር። ሆኖም ጦርነቱ ሲያበቃ አብዛኛው የአየር ኃይሉ መሳሪያ ያረጀና ከጥቅም ውጭ እየሆነ መጥቶ ነበር። የአንጎላ አየር ኃይል ሙሉ በሙሉ በሚባል ደረጃ በሩሲያ ሰራሽ የጦር መሳሪያዎች ላይ እየተመሠረተ ነው። ይህ ምርጫ ታሪካዊ ግንኙነቷን ብቻም ሳይሆን የሩሲያ መሳሪያዎች በዋጋቸው በጥንካሬያቸውና በውጊያ ብቃታቸው የሚታወቁ በመሆናቸው ነው። አንጎላ አሁን ላይ ከታጠቀቻቸው ሩሲያ ሰራሽ መሳሪያዎች ውስጥ ሱኮይ 30 የአየር ኃይሉ ዘውድ ይገኝበታል። ይህ አራተኛ ትውልድ በላይ የሆነው በብዙ ሚናዎች ላይ የሚሰራ ተዋጊ ጀት የአንጎላ አየር ኃይል ኩራትና ዋነኛ የኃይል ማሳያ ነው። አንጎላ 12 የሚሆኑ እነዚህን ጀቶች የታጠቀች ሲሆን በአፍሪካ ውስጥ ካሉ እጅግ በጣም ዘመናዊና ኃይለኛ ጀቶች ተርታ ይመደባሉ። ሱኮይ ሰላሳ በአየር ላይ አስደናቂ የውጊያ ችሎታ ያለው ሲሆን የአየር የበላይነትን ከማስፈን ጀምሮ እስከ መሬትና የባህር ላይ ኢላማዎችን በትክክለኛ ሚሳይሎች እስከ መምታት ድረስ ሰፊ የውጊያ አቅም አለው። ሁለተኛ ሱኮይ 22 እና ሚግ 23 የውጊያ ፈረሶቹ በመባል ይታወቃሉ። ምንም እንኳን ዕድሜ ያስቆጠሩ ቢሆንም እነዚህ ጀቶች በአንጎላ የእርስ በርስ ጦርነት ወቅት የውጊያ ብቃታቸውን ያስመሰከሩ ናቸው። በተለይም ስኮይ 22 ለመሬት ጥቃት አሊያም ግራውንድ አታክ የተነደፈ ጠንካራ አውሮፕላን ሲሆን አሁንም በሀገር ውስጥ የጸጥታ ስራዎች ላይ ያገለግላል። ሶስተኛው አጥቂ ሄሊኮፕተሮች ሚግ 24 እና 35። የሚበር ታንክ በመባል የሚታወቀው ይህ ሄሊኮፕተር የእርስ በርስ ጦርነቱ ዋነኛ ተዋናይ ነበር በከባድ መትረጊሶችና በሮኬቶች የታጠቀ ሲሆን ለመሬት ጦሩ የቅርብ አየር ድጋፍ በመስጠት የጠላት ምሽጎችንና የታጠቁ ተሽከርካሪዎችን ለማጥፋት ከፍተኛ ብቃት አለው። ለማጠቃለል የአንጎላ አየር ኃይል ከጦርነት ዓመድ ተነስቶ በሀብቷ በመጠቀም እንዴት ኃያል መሆን እንደሚቻል የሚያሳይ አስደናቂ ምሳሌ ነው። ዛሬ በማዕከላዊና በደቡባዊ የአፍሪካ ቀጠና ውስጥ እንደ ኮንጎ ዲሞክራቲክ ሪፐብሊክ ባሉ ሀገራት የሰላምና የጸጥታ ሁኔታ ላይ ተጽዕኖ መፍጠር የጀመረ ኃይል ሆኗል። በቁጥር ሰባት ላይ የተቀመጠው ደግሞ የኬንያ አየር ኃይል ነው። በምስራቅ አፍሪካ ቁልፍ ተዋናይ የሆነው የኬንያ አየር ኃይል በ1964 ተመስርቷል። ኃይሉ ዘመናዊ ተዋጊ ጄቶችን፣ የመከላከያ ሄሊኮፕተሮችንና የትራንስፖርት አውሮፕላኖችን የታጠቀ ሲሆን በሀገር ውስጥ ደህንነትና በዓለም አቀፍ የሰላም ማስከበር ተልዕኮዎች ላይ ትልቅ ሚናን ይጫወታል። ከምዕራባውያን አጋሮቿ ጋር ባላት ጠንካራ ግንኙነትም ትታወቃለች። የአፍሪካ ቀንድና የምስራቅ አፍሪካ ቀጠና በዓለም ላይ ካሉ እጅግ ውስብስብና በጸጥታ ስጋቶች ከተሞሉ አካባቢዎች አንዱ ነው። በዚህ ተለዋዋጭና አንዳንድ አንድ የማደገኛ በሆነ ሰፈር ውስጥ በጸጥታ ነገር ግን በከፍተኛ ብቃት የራሷንና የጎረቤቶቿን ሰላም የሚጠብቅ አንድ ኃይል አለ። እሱም የኬንያ አየር ኃይል ነው። እንደ ግብጽ ወይም አልጄሪያ ግዙፍ ባይሆንም የኬንያ አየር ኃይል በፕሮፌሽናሊዝሙ በስልታዊ አጋርነቱና በተለይም በፀረ ሽብር ጦርነት ባካበተው ከፍተኛ ልምድ በቀጠናው ውስጥ ትልቅ ተጽዕኖ ፈጣሪ ነው። ታዲያ ይህ ኃይል የምስራቅ አፍሪካ ጸጥተኛው ጠባቂ የሚለውን ስያሜ እንዴት አገኘ? ከአልሸባብ ጋር ያደረገው ረጅም ጦርነትስ እንዴት ቀረጸው? ይህ ኃይል የታጠቀው የጦር መሳሪያዎችስ ስለሚገጥሙት ተግዳሮቶች ምን ያህል ብቁ ናቸው? የኬንያ አየር ኃይል በዋናነት? በምዕራባውያን ሀገራት በተሰሩ በተለይም የፀረ ሽብር ጦርነትን ፍላጎቶችን ለማሟላት በተመረጡ መሳሪያዎች የታጠቀ ነው። አንደኛ ኖርዝሮፕ F5 ታይገር የተሰኘ አንጋፋ ተዋጊ ነው። ይህ የአሜሪካ ሰራሽ ጄት ለአመታት የኬንያ አየር ኃይል የጀርባ አጥንት ሆኖ አገልግሏል። ምንም እንኳን እድሜ ያስቆጠረ ቢሆንም በተደረገለት ተከታታይ ማሻሻያ አሁንም የአየር ላይ ጥበቃና የመሬት ጥቃት ተልእኮዎችን በብቃት ይፈጽማል። በተለይም በሶማሊያ ውስጥ በሚገኙ የአልሸባብ ይዞታዎች ላይ ጥቃት በመፈጸም ትልቅ የውጊያ ልምድ አለው። ሁለተኛ ኤምዲ 500 ዲፌንደርና ኤኤች1 ኮብራ የተሰኙ አጥቂ ሄሊኮፕተሮችን ታጥቋል። የኬንያ አየር ኃይል እውነተኛ ጥንካሬ የሚገለጠው በአጥቂ ሄሊኮፕተር መርከቡ ነው። እነዚህ ቀልጣፋ ሄሊኮፕተሮች ለመሬት ጦሩ የቅርብ አየር ድጋፍ በመስጠት የአልሸባብ ታጣቂዎችን በማደንና የአቅርቦት መስመሮቻቸውን በመቁረጥ ረገድ እጅግ ወሳኝ ናቸው። በተለይም ኤምዲ 500 ዲፌንደር በትንሽነቱና በቅልጣፋነቱ በጫካና በተራራማ አካባቢዎች ለሚደረጉ ውጊያ ተመራጭ ነው። ሶስተኛ፣ የስለላ ድሮኖች ናቸው። የኬንያ አየር ኃይል በዘመናዊው የድሮን ቴክኖሎጂ በመታገዝ የስለላና የክትትል አቅሙን አሳድጓል። የአሜሪካ ሰራሹ እስካን ኤግል ድሮን ለሰዓታት በአየር ላይ በመቆየት የአልሸባብን እንቅስቃሴ በመሰለል ለተዋጊ ጀቶችና ሄሊኮፕተሮች ትክክለኛ የኢላማ መረጃ በማቀበል የጥቃቶችን ውጤታማነት በእጅጉ ይጨምራል። ለማጠቃለል ያክል የኬንያ አየር ኃይል በቁጥር ግዙፍ ላይሆን ይችላል፣ ነገር ግን በልምድ በብቃትና በስልታዊ አስፈላጊነት በቀጠናው ውስጥ ትልቅ ቦታ አለው። የሀገሪቱን ድንበር ከመጠበቅ አልፎ በምስራቅ አፍሪካ የሰላምና የጸጥታ ጥበቃ ላይ እንደ ጋሻ ሆኖ ያገለግላል በስድስተኛ ደረጃ ላይ የተቀመጠው የኢትዮጵያ አየር ኃይል ነው ረጅም የውጊያ ታሪክና ልምድ ያካበተው የኢትዮጵያ አየር ኃይል በዝርዝራችን ስድስተኛ ደረጃ ላይ ይገኛል በአፍሪካ ሰማይ ላይ ስማቸው ሲነሳ ኩራትንና ፍርሃትን በአንድ ላይ የሚያጭሩ ጥቂት የአየር ኃይሎች አሉ ከነዚህ መካከል ደግሞ በጀግንነት በታሪክና በውጊያ ልምድ ተወዳዳሪ የሌለው አንድ ስም ጎልቶ ይወጣል። እሱም የኢትዮጵያ አየር ኃይል ነው። የሰማያዊ አንበሳ በሚል ቅጽል ስሙ የሚታወቀው ይህ ኃይል የአንድን ሀገር ዕጣ ፈንታ ከገደል አፋፍ የመለሰ፣ የጠላትን ኃይል በሰማይ ላይ ያንበረከከና የአፍሪካን ወታደራዊ ታሪክ የቀየረ ነው። ከታሪካዊው የኦጋዴን ድል አንስቶ እስከ ዛሬዎቹ ዘመናዊ የድሮን ጦርነቶች ድረስ የኢትዮጵያ አየር ኃይል ያልተፈተነበት የውጊያ መድረክ የለም። የኢትዮጵያ አየር ኃይልን ታላቅነት ለመረዳት ወደ 1977 መመለስ ግድ ይለናል። የዚህ አድባሪ ሶማሊያ በድንገተኛ ጥቃት የኢትዮጵያን ግዛት ስትወር አገሪቱ ለመፈራረስም ተቃርባ ነበር። የመሬቱ ጦር ከባድ ፈተና በገጠመው በዚህ ወቅት ነበር የኢትዮጵያ አየር ኃይል እንደ አዲስ ጀግና ብቅ አለው። በወቅቱ እንደ F5 ታይገርና ሚግ ሃያ አንድ ባሉ ጀቶች የታጠቁት እነ ጄነራል ለገሰ ተፈራ ያሉ ጀግና ፓይለቶች እጅግ በቁጥር ይበልጣቸው ከነበረው የሶማሊያ አየር ኃይል ጋር ተጋፈጡ። በአስደናቂ የውጊያ ብቃትና በጀግንነት የሶማሊያን አየር ኃይል ከሰማይ ላይ ጠራርገው በማጥፋት የአየር የበላይነትን ተቆጣጠሩ። ይህ ድል የጦርነቱን ማዕበል ሙሉ በሙሉ በመቀየር የመሬቱ ጦር መልሶ እንዲያጠቃና የአገሪቱን ሉዓላዊነት እንዲያስከብር አስችሎታል። የኢትዮጵያ አየር ኃይል በኦጋዴን ጦርነት ያሳየው ብቃት ዛሬም ድረስ በዓለም ወታደራዊ አካዳሚዎች ውስጥ እንደ ትልቅ የጥናት ርዕስ ይነሳል። ይህ ጀግንነት በዚሁ አላቆመም። እንደ አውሮፓውያኑ አቆጣጠር በ1998 እስከ 2000 በተደረገው የኢትዮ ኤርትራ ጦርነት ወቅት አየር ኃይሉ ዳግም ወሳኝ ሚና ተጫውቷል። በዚህ ጊዜ በዘመኑ እጅግ ፈጣንና ኃይለኛ ከነበሩት የሩሲያ ሰራሽ ሱኮይ 27 ተዋጊ ጀቶች ጋር ታጥቆ ነበር። የኢትዮጵያ ሱኮይ 27 ጀቶች ከኤርትራ ሚግ 29 ጀቶች ጋር ባደረጉት የአየር ላይ ትንቅንቅና ፊልሚያ የበላይነቱን በመውሰድ የጦርነቱን ውጤት በመወሰን ረገድ ትልቅ አስተዋጽኦ አድርገዋል። የኢትዮጵያ አየር ኃይል ዛሬም ቢሆን በዘመናዊና በውጊያ የተፈተኑ የጦር መሳሪያዎችን የታጠቀ ነው። እስኪ ዋነኞቹን እንመልከት። አንደኛው ሱኮይ 27 ፍላንከር የሰማዩ ንጉሥ ይሰኛል። ይህ ጀት የአየር ኃይሉ የጀርባ አጥንትና ዋነኛ የአየር የበላይነት አስከባሪ ነው። በከፍተኛ ፍጥነቱ፣ በሚያስደንቅ የማያባራ ችሎታውና ረጅም ርቀት የመብረር አቅሙ ይታወቃል። የሱኮይ 27 ዋነኛ ተልኮ የጠላት ተዋጊ ጀቶችን አድኖ ማጥፋትና የአየር ክልልን ሙሉ በሙሉ መቆጣጠር ነው። ሁለተኛ ሱኮይ ሰላሳ ዘመናዊ ዋውሬ ይሰኛል። በቅርቡ የአየር ኃይሉን የተቀላቀለው ይህ አራተኛ ትውልድ በላይ የሆነው ተዋጊ ጀት የኢትዮጵያን የአየር ኃይል አቅም ወደ ላቀ ደረጃ ያሸጋገረ ነው። ሱኮይ ሰላሳ በብዙ ሚናዎች ላይ መሰማራት ይችላል። ማለትም የአየር የበላይነትን ከማስከበር ጎን ለጎን ትክክለኛ ኢላማዎችን በመለየት የመሬት ጥቃቶችን መፈጸም ይችላል። ይህ ጀት በዘመናዊ ራዳርና በሚሳኤል ስርዓቶች የታጠቀ ነው። ሶስተኛ ሚግ 23 ፍሎገር የውጊያ ፈረሱ፣ ምንም እንኳን ዕድሜ ያስቆጠረ ቢሆንም ሚግ 23ውንም በውጊያ ላይ ውጤታማ የሆነ የመሬት አጥቂ ጀት ነው። በተለይም በሀገር ውስጥ ግጭቶች ወቅት ለመሬት ጦሩ የቅርቢ አየር ድጋፍ በመስጠትና የጠላት ምሽጎችን በማጥፋት ትልቅ ሚና ተጫውተዋል። አራተኛ የታጠቁ ድሮኖች ባይራክታር ቲቪ ቱና ሌሎችም ይገኙበታል። የዘመናዊ ጦርነትን ገጽታ የቀየሩት ድሮኖች የኢትዮጵያ አየር ኃይልም ዋነኛ አካል ሆነዋል። በተለይም የቱርክ ሰራሹ ባይራክታር ቲቪ ቱ በቅርቡ በተካሄደው የሰሜን ኢትዮጵያ ግጭት ወቅት የጦርነቱን አቅጣጫ በመቀየር ረገድ ትልቅ ሚና እንደተጫወተ ይነገራል። እነዚህ ድሮኖች ለስለላ ለክትትልና፣ ትክክለኛ ኢላማዎችን በሌዘር በሚመሩ ሚሳኤሎች ለማጥፋት ያገለግላሉ። የኢትዮጵያ አየር ኃይል ዋነኛ ጥንካሬው ምንድነው? ብለን ስንጠይቅ ከሶማሊያ እስከ ኤርትራ ከአገር ውስጥ አማጽያን ጋር በተደረጉ በርካታ ጦርነቶች ውስጥ ማለፉ ፓይለቶቹ በንድፈ ሐሳብ ሳይሆን በተግባር የተፈተኑ እንዲሆኑ አድርጓቸዋል። ሌላኛው የላቀ የፓይለቶች ብቃት ሲሆን፣ የኢትዮጵያ ፓይለቶች በጀግንነታቸውና በአስቸጋሪ ሁኔታዎች ውስጥ በሚያሳዩት የማያቋርጥ ችሎታቸው ይታወቃሉ። ይህ በእንዲህ እንዳለ ስልታዊ የጦር መሳሪያዎች ምርጫም ይገኛል። አየር ኃይሉ በአብዛኛው የአየር የበላይነትን ለማስፈን በሚያስችሉ እንደ ሱኮይ 27ና ሱኮይ 30 ባሉ ጀቶች ላይ ማተኮሩ በጦርነት ጊዜ ቁልፍ ጠቀሜታ ይሰጠዋል። በዝርዝራችን አምስተኛ ደረጃ ላይ የምናገኘው ዘመናዊና በሚገባ የታጠቀውን የሮያል ሞሮኮ አየር ኃይል ነው። ከአሜሪካ ጋር ባለው ጠንካራ ወታደራዊ ግንኙነት በመታገዝ ሞሮኮ ከ284 በላይ የጦር አውሮፕላኖችን በመያዝ በቀጠነው ጠንካራ የአየር የበላይነትን መፍጠር ችላለች። ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር በየጊዜው ወታደራዊ ልምምዶችን በማድረግም ትታወቃለች። አራተኛ፣ የናይጄሪያ አየር ኃይል። በአፍሪካ ሰማይ ላይ የኃይል ሚዛንን የሚወስኑ ጥቂት ኃያላን አሉ። ዛሬ ከአህጉሪቱ ታላላቅ ሀገራት አንዷ በሆነችውና ከቅርብ ዓመታት ወዲህ በገጠማት ከባድ የጸጥታ ስጋት ምክንያት የአየር ኃይሏን በአስደናቂ ፍጥነት የቀየረችው ናይጄሪያን እንመለከታለን። የናይጄሪያ አየር ኃይል በአንድ ወቅት በሰላም ማስከበር ተልኮቹ ይታወቅ የነበረው ኃይል ዛሬ ላይ በምዕራብ አፍሪካ ውስጥ ካሉ እጅግ የውጊያ ልምድ ካካበቱና በዘመናዊ የጦር መሳሪያዎች ከታጠቁት አንዱ ለመሆን በቅቷል። ናይጄሪያ በተለይም ከቦኮ ሃራምና ሌሎች አማጺ ቡድኖች ጋር በምታደርገው ውጊያ ምክንያት የአየር ኃይሏን በፍጥነት አስፋፍታለች። በጨመረው የመከላከያ በጀትና ባለም አቀፍ አጋርነቶች አማካኝነት ናይጄሪያ በምዕራብ አፍሪካ ዋነኛ የአየር ኃይል የበላይነትን በመያዝ ላይ ትገኛለች። ዘመናዊ ተዋጊ ጀቶች፣ አጥቂ ሄሊኮፕተሮችና በሚገባ የሰለጠነ የሰው ኃይልም አላት። ወደ ሶስት ኃያላን የአየር ኃይሎች ስንደርስ በሦስተኛ ደረጃ ላይ የደቡብ አፍሪካ አየር ኃይልን እናገኛለን። ይህ ኃይል በአህጉሪቱ ውስጥ ካሉ እጅግ በጣም ፕሮፌሽናል እና በቴክኖሎጂ ከበለጸጉት አንዱ ነው። ደቡብ አፍሪካ በአገር ውስጥ የአጥቂ ሄሊኮፕተሮችን በማምረት በአፍሪካ ብቸኛዋ ሀገር ስትሆን ይህም ልዩ የቴክኖሎጂ ብቃቷን ያሳያል። የደቡብ አፍሪካ አየር ኃይል በአፍሪካ አህጉር ውስጥ በቴክኖሎጂ ከበለጸጉ በከፍተኛ የሙያ ብቃት ከሚታወቁና ታሪካዊ የውጊያ ልምድ ካካበቱ የአየር ኃይሎች መካከል ግንባር ቀደሙ ነው። ምንም እንኳን ከቅርብ ዓመታት ወዲህ በበጀት እጥረት ምክንያት ተግዳሮቶች ቢገጥሙትም አሁንም በቀጠናው ውስጥ ካሉ ሃያላን የአየር ኃይሎች አንዱ ተደርጎ ይወሰዳል። በአፍሪካ ውስጥ ካሉ ጥቂት አራተኛና አምስተኛ ትውልድ ተዋጊ ጀቶችን ከሚጠቀሙ ሀገራት አንዱ ነው። ይህ የቴክኖሎጂ ብልጫ በቀጠናው ውስጥ ልዩ የአየር የበላይነት ይሰጠዋል። የደቡብ አፍሪካ ፓይለቶችና የቴክኒክ ባለሙያዎች በምዕራባውያን ደረጃ በሚሰጥ ከፍተኛ ስልጠና ያለፉም ናቸው። ሁለተኛ፣ የአልጀሪያ አየር ኃይል። የአፍሪካን ሀያላን የአየር ኃይሎች ስንዘረዝር ብዙ ጊዜ ግብጽና ደቡብ አፍሪካ በቀዳሚነት ይጠቀሳሉ። ነገር ግን በሰሜን አፍሪካ በሳሐራ በረሃናት ላይ በጸጥታ ነገር ግን ባስፈሪ ሁኔታ ኃይሉን የገነባ አንድ ግዙፍ ኃይል አለ። እሱም የአልጀሪያ አየር ኃይል ነው። ከስድስት መቶ በላይ አውሮፕላኖችን በማስመዝገብ በአፍሪካ ሁለተኛው ግዙፍ የአየር ኃይል የሆነው የአልጀሪያ አየር ኃይል ነው። አልጄሪያ በአፍሪካ ውስጥ ምርጥ ከሚባሉት የፓይለት ማሰልጠኛ ተቋማት ጋር ጠንካራ የአየር መከላከያ ስርዓትን ዘርግታለች። ኃይሉ በሩሲያ ሰራሽ ዘመናዊ ተዋጊ ጀቶችና ሄሊኮፕተሮች ላይ ከፍተኛ መዋለ ንዋይ በማፍሰስ የአየር ክልሉን አስከብሯል። በአፍሪካ ሰማይ ላይ የበላይነትን የያዘው ማን ነው? እናም በጉጉት ሲጠበቅ የነበረው የአፍሪካ አንደኛ ሀያል የአየር ኃይል የግብፅ አየር ኃይል ነው። ይህ ጥያቄ ሲነሳ አንድ ስም ከሁሉም በላይ ጎልቶ ይወጣል። የግብፅ አየር ኃይል። ይህ ኃይል የአፍሪካ ብቻ ሳይሆን የመካከለኛው ምስራቅ ኃይል ሚዛንንም የሚወስን ግዙፍ ወታደራዊ ተቋም ነው። ከአንድ ሺህ በላይ ዘመናዊ የጦር አውሮፕላኖችን በመታጠቅ ከአሜሪካ፣ ከሩሲያና ከፈረንሳይ የተገኙ ምርጥ ቴክኖሎጂዎችን በማጣመር የግብፅ አየር ኃይል የአፍሪካ ሰማይ ፈሮን የሚለውን ስያሜ ያለማጋነን ተሸክሟል። የግብፅን አየር ኃይል የዛሬውን ደረጃ ለመረዳት ታሪኩን መመልከት ወሳኝ ነው እንደ አውሮፓውያኑ አቆጣጠር በ1967 በተካሄደው የስድስት ቀናቱ ጦርነት የእስራኤል አየር ኃይል ባደረሰው ድንገተኛ ጥቃት የግብጽ አየር ኃይል ከሞላ ጎደል ሙሉ በሙሉ መሬት ላይ ወድሞ ነበር ይህ ሽንፈት ለግብፅ ትልቅ ውርደት ቢሆንም ካመድ በመነሳት ዳግም ለመገንባት ትልቅ ትምህርት ሰጥቷታል በሶቪየት ህብረት ድጋፍ በፍጥነት ራሱን ያደራጀው አየር ኃይሉ እንደ አውሮፓውያኑ አቆጣጠር በ1973 በተካሄደው የዮም ኪፑር ጦርነት ላይ የእስራኤልን የአየር የበላይነት በመፈታተን አስደናቂ ብቃትን አሳይቷል። ይህ ጦርነት ጠንካራ አየር ኃይል ለሀገር ህልውና ምን ያህል ወሳኝ እንደሆነ ለግብጽ መሪዎች በደም የተጻፈ ትምህርት ነበር። ከጦርነቱ በኋላ ግብጽ ከሶቪየት ህብረት ፊቷን ወደ አሜሪካ ስታዞር የአየር ኃይሏም አዲስ ምዕራፍ ጀመረ። ከአሜሪካ ጋር በተፈጠረው ስልታዊ ግንኙነት አማካኝነት በዓለም ላይ ካሉ እጅግ የተሳካላቸው ተዋጊ ጀቶች አንዱ የሆነውን ኤፍ16ን በስፋት መታጠቅ ጀመረች። ግብጽ ከ200 በላይ ኤፍ16 ጀቶች አሏት። ይህም በዓለም ላይ አራተኛዋ ትልቋ የኤፍ16 ተጠቃሚ ያደርጋታል። ይህ ጀት ከአየር ላይ ውጊያ እስከ መሬት ጥቃት፣ ከስለላ እስከ የጠላት ራዳሮችን ማጥፋት ድረስ የኤፍ16 የማይሰራው ሥራ ከቶ የለም። በውጊያ የተፈተነና አስተማማኝ በመሆኑ የኃይሉ ዋነኛ መሠረት ነው። በሁለተኛ ደረጃ ግብጽ የፈረንሳይን እንቁ ራፋኤልን ታጥቃለች። ይህ አራተኛና አምስተኛ ትውልድ የፈረንሳይ ሰራሽ ጅት የግብጽን አየር ኃይል ወደ ላቀ የቴክኖሎጂ ደረጃ ያሸጋገረ ነው። ራፋኤል በራዳር በቀላሉ የማይለይ ባህሪ አለው። ያለው በአንድ ጊዜ በርካታ ኢላማዎችን መከታተልና ማጥቃት የሚችል ኦምኒ ሮል አሊያም ባለ ብዙ ተዋናይ ተዋጊ ጀት ነው። ይህ ጀት ግብጽ በቀጠናው ላይ ያላትን ስልታዊ የበላይነት በእጅጉ አጠናክሮላታል። ሶስተኛ ሱኮይ 35 ሱፐር ፍላንከር የሩሲያው አውሬ ይሰኛል። ግብጽ የአየር የበላይነቷን ለማስጠበቅ የመረጠችው ይህ አራተኛ ትውልድን የተሻገረው የሩሲያ ሰራሽ ጀት በአስደናቂ ችሎታውና በኃይለኛ ራዳሩ ይታወቃል። ሱኮይ 35 እንደ አሜሪካ ኤፍ 15 እና ኤፍ 22 ካሉ ጀቶች ጋር እንኳን በቀጥታ መወዳደር የሚችል ተደርጎ ይቆጠራል። ለማጠቃለል የግብጽ አየር ኃይል በአፍሪካ አንደኛ የሆነው በአንድ ምክንያት ብቻ አይደለም፤ በቁጥር ብዛት፣ በቴክኖሎጂ ልዩነቱ፣ በታሪካዊ የውጊያ ልምዱ፣ በጠንካራ ፓይለት ስልጠናውና በስልታዊ የጂኦፖለቲካ አጋርነቱ ጥምረት ነው። ይህ ኃይል የግብጽን ብሔራዊ ደህንነት ከማስጠበቅ ባለፈ በቀይ ባህር በሜዲትራኒያን ባር እና በመካከለኛው ምስራቅ ላይ ያላትን ተጽዕኖ የሚያረጋግጥላት ዋነኛ መሳሪያዋ ነው። ተግዳሮቶቿ ከባድ ቢሆኑም የግብፅ አየር ኃይል ለሚቀጥሉት ዓመታት የአፍሪካን ሰማይ መግዛቱን እንደሚቀጥል ምንም ጥርጥር የለውም። እሱ በእርግጥም የአፍሪካ ሰማይ ፈርኦን ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ጥልቅ ትንታኔ ይህን ይመስል ነበር። የግብፅ አየር ኃይል በዓለም ላይ ካሉ ኃይሎች ጋር ሲነጻጸር ደረጃው ምን ይመስላችኋል? ሐሳባችሁን በኮሜንት ላይ አካፍሉን። ቪዲዮን ላይክ፣ ሸር እንዲሁም ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።